ደንበኞች የሚጠይቁ ጥያቄ አለ አለኝ፣ ኮሚኒኬሽን ስኪልን ማዳበር ይችላል ሆን እኔ እኮ ለሀያ ዓመታት አላወራሁም፣ ብቻዬን ብቻ ነበርኩኝ፣ አለማውራት ነበር የሚመርጣው፣ ድምጽ ያስጠላኛል። ኮንቨርሴሽኑ እንዴት ኤክስፓንድ ማድረግ እንዳለብኝ አላቅም፣ ለሰዎች ምቾት አልሰጣቸውም በንግግሩ የተነሳ፣ እንዴት ቦዲ ላንጉጅ መጠቀም እንዳለብኝ አላቅም። እረዳቸዋለሁ እረዳችኋለሁ እኔም እዛው ስለነበርኩኝ ማለት ነው። መልሱ ግን ምንድነው? አዎ ይቻላል። ብሄቪር ነው ልማድ ነው። ለሀያ ዓመታት ካላወራህ የሀያ ዓመት ያለማውራት ልምድ አለህ ማለት ነው። አሁን ግን አዲስ ብሄቪሮችን መማር ትችላለህ። አዲስ ልምዶችን ማዳበር ትችላለህ። እንዴት ቦዲ ላንጉጂን መጠቀም እንዳለብህ፣ እንዴት ድምፅህን መጠቀም እንዳለብህ፣ እንዴት አርቲኩሌትድ መሆን እንዳለብህ፣ እንዴት ሀሳብን በግልጽ ማውራት እንዳለብህ፣ እንዴት ኮንሳይዝ መሆን እንዳለብህ ሁሉም ነገሮች የምትማራቸው ነገሮች ናቸው። ቢሄቪየርስ እስከሆኑ ድረስ ማለት ነው። ለምሳሌ እኔ ትዝ ይለኛል ዘጠኝ ጀምሮ ከዘጠኛ ክፍል አስሪያ ክፍል እያለሁኝ አጎቴ አልፎ አልፎ ከአዲስ አበባ ይመጣል። በወቅቱ ሰው ከአዲስ አበባ ከመጣ ብርቅ ነው፣ ትልቅ ነገር ነው። እና ከጎኑ ቁጭ ብዬ አይን አይኑን እያየሁ ማውራት ይፈልግ ነበረ። ጎበዝ ተማሪ እንደሆንኩ ያውቃል። ልብስ ይገዛልኛል፣ ጫማ ይገዛልኛል፣ ይወደኛል። የትምህርት ቁሳቁሶቹን በሙሉ የሚገዛልኝ እሱ ነበረ። ግን ደስ ይለኛል ባወራው ካጠገቡ ቁጭ ብዬ ግን ኮንፊደንት አልነበርኩም። እንዴት ማውራት እንዳለብኝ አላቅም። እንደሚወደኝ አውቃለሁ እኮ እንዴት ላውራው አልችል ልብሱን አጥብለት አለው ምናምን። ግን ካጠገቡ ቁጭ ብዬ ደግሞ ጎበዝ ነው እሱ። ንግግሩ ጎበዝ ነው። በደንብ ነው ኮሚኒኬት ማድረግ የሚችለው። እኔ ግና እንደዛ አይደለሁም እና እሱን ነበር መሆን የሚፈልገው። ቁጭ ብዬ አይናዩን አህል ስለ እሱ ሀሳብ እኮ እንደዚህ አይደለም። እኔ ምን እንደማስተካከለ ስለዚህ ነገር እንደዚህ እንደዚህ እንደዚህ እንደዚህ አልችልም ነበር ግን ቀሰ ያልኩኝ ዩኒቨርሲቲ ከገባሁም በኋላ አሃ ሪያላይዝ ያደረኩት ነገር ምንድን ነው ይሄ ነገር የምማረው ነገር ነው። ኮሚኒኬሽን ስኪል አክቹአሊ የምንማረው ነገር ነው።